ሰላም፣ ሰላም ውድ የቻናላችን ተከታታዮች፣ ሰላም። እንዴት ናችሁ? ስሜ ግሩም ይታገሱ እባላለሁ። ማቅረብላችሁ አዎ ዛሬ እዚህ ላይ የቀረብኩት ኃላፊነቱ የተወሰነ የግል ማህበርና የአክሲዮን ማህበር መካከል ያለውን ተመሳሳይነትና ልዩነት በተመለከተ ነው። ነገር ግን እስቲ ለቻናላችን አዲስ ሆናችሁ በመጀመሪያ ቻናላችን ሰብስክራይብ በማድረግ ዶላ መልክ በመጫን እንድትጀምሩ እንዲሁም ደግሞ ሁላችሁም ይህንን ቪዲዮ ላይክ እና ሼር በማድረግ ለኛም ድጋፍ እንድታደርጉልን እየጠየቅኩኝ፣ አዎ እስቲ አሁን እንጀምር። ምን አለ በኢትዮጵያ የንግድ ህግ ውስጥ ካሉት የንግድ ማህበራት መካከል ኃላፊነቱ የተወሰነ የግል ማህበር ወይንም ፒኤልሲ እና አክሲዮን ማህበር ይገኙበታል። በተለይ በሁለቱን እናውቃለን። ሁለቱ ማህበራት አክሲዮን ያላቸው ወይንም ካምፓኒዎች ሲሆኑ ተመሳሳይነትና ልዩነት አላቸው፣ ሁለቱንም ማለት ነው። በመጀመሪያ እስቲ ተመሳሳይነታቸውን ስንጀምር፣ አንደኛ ተመሳሳይነታቸው ምንድን ነው? ሕጋዊነት ሰውነት ያላቸው መሆኑን ነው። እንደ ሰው ይቆጠራሉ። ሁለቱም ሕጋዊ የሆነ ሰውነት ይዘው የሚንቀሳቀሱ ናቸው። ሁለተኛ ተመሳሳይነታቸው የራሳቸው ንብረት ያላቸው መሆኑ ነው። እንደ ሕጋዊ ሰውነት እንዳለው አካል የራሳቸው ንብረት አላቸው፣ ሁለቱም ማለት ነው። ሶስተኛ የራሳቸውን ትርፍና ኪሳራ ተጠያቂነት ያለባቸው መሆኑ ነው። ለትርፋቸውም ለኪሳራቸውም ራሳቸው ተጠያቂ የሆኑ ናቸው፣ ሁለቱም ማህበራት ማለት ነው። አራተኛው ደግሞ ሁለቱም ትንሹ የአባላት ብዛትና የመነሻ ካፒታል ያላቸው መሆኑን ነው። በህጉ መሰረት እንደተቀመጠው የመነሻ ካፒታል የተገደበ ነው። የአባላት ብዛትም ትንሹ የአባላት ብዛትም የተገደበ ነው። ሌላው አምስተኛው ስናይ ደግሞ ሁለቱም በቦርድና በማናጀር መመራት የሚችሉ መሆኑ ነው። ሁለቱም በቦርድ ወይንም በማናጀር መመራት ይችላሉ። ነገር ግን እዚህ ጋር ስናይ ለፒኤልሲ ይሄ ነገር አስገዳጅ አይደለም። ሌላው ስንቀጥል ስድስተኛው የሁለቱም ተጠያቂነት በተዋጣው የገንዘብ መጠን ወይም በአክሲዮን ብዛት መሆኑን ነው። እዚህ ጋር መረዳት ያለብን ሁለቱም ማህበራት ማለት ኃላፊነቱ የተወሰነ የግል ማህበርም ቢሆን የአክሲዮን ማህበር ተጠያቂነት ቢመጣ እዛ ማህበር ውስጥ ያሉት ባለ አክሲዮኖች ባዋጡት የገንዘብ መጠን ወይንም የባላቸው የአክሲዮን መጠን ነው ተጠያቂነታቸው የሚሰፍ ነው ማለት ነው። ስድስተኛ ስንቀ፣ ይቅርታ ሰባተኛ ስንቀጥል ሁለቱም የሙያ መዋጮን የማይቀበሉ መሆኑን ነው። ይህም የተደነገገው በንግድ ህግ አንቀጽ 256 እና 501 ላይ በግልጽ ተደንግጓል። በገንዘብ ወይንም በካፒታል መዋጮ እንጂ የሙያ መዋጮን ተቀብለው የአክሲዮንነትን ባለቤትነት አይሰጡም፣ ሁለቱ ማለት ነው። በሌላ በኩል ስምንተኛውን ደግሞ ስንመለከት ልዩ ተመሳሳይነታቸው በሁለቱም ካፒታል ማሳደግና መቀነስ የሚቻል መሆኑን ነው። በሁለቱም ማህበራት አንድ ሰው ከፈለገ ያለውን አክሲዮን መቀነስ ይችላል፣ ወይንም ደግሞ ማሳደግ ይችላል። ሁለቱም ይህንን ይፈቅዳሉ። ሌላው በዘጠኛነት ያስቀመጥነው ተመሳሳይነታቸው በሁለቱም በኩል አክሲዮን እንደ መያዣ ወይም ዋስትና መሆን የሚችል መሆኑን ነው። በመያዣነት ያገለግላል ይሄ አክሲዮን ማለት ነው። በብድርም ቢሆን ለሌላም ለግብርም ለተለያየ ዋስትና መያዣነት ይሆናል እና እስከዚህ ድረስ እንግዲህ ተመሳሳይነታቸውን አቅርበንላችኋል። በመቀጠል ልዩነታቸውን እስቲ ለማቅረብ እንሞክራለን። ልዩነታቸው አንደኛ፣ አንድ ኃላፊነቱ የተወሰነ የግል ማህበር ወይንም ፕራይቬት ሊሚትር ካምፓኒ ለማቋቋም የአባላት ብዛት ከሁለት ማነስ የማይችሉ መሆኑ እንዲሁም ደግሞ ከ ሀምሳ መብለጥ የማይችሉ መሆኑ በንግድ ህጉ አንቀጽ አራት ዘጠና አምስት አራት ላይ ተገልጿል። የአክሲዮን ማህበርን ወይም ሼር ካምፓኒ ስንመለከት ግን ለማቋቋም ከአምስት አባላት ያነሰ መሆን አይችሉም። ነገር ግን ደግሞ ብዛታቸው ገደብ የለውም፣ ከአምስት አይነት እንጂ ከፍተኛ እስከዚህ ተብሎ እንደ ኃላፊነቱ የተወሰነ የግል ማህበር አልተገደበም። ይህም በንግድ ህጉ አንቀጽ 248 ሶስት ላይ ይገኛል። በዚህ አንደኛው ልዩነታቸው ነው። ሁለተኛው ልዩነታቸው ምንድን ነው? ኃላፊነት የተወሰነ የግል ማህበር የመነሻ ካፒታል 15ሺህ ብር እና ከዚያ በላይ ነው የሚጠየቀው በትንሹ 15ሺ ብር የሚጠይቅ ሲሆን የአንድ አክሲዮን ዋጋም መቶ ብር ነው። ይህንንም በንግድ ህጉ አንቀጽ 496 ላይ እናገኛለን። የአክሲዮን ማህበርን መነሻ ካፒታል ግን ስንመለከት 50ሺህ እና ከ50ሺህ በላይ ነው። እንዲሁም ደግሞ የአንድ አንድ አክሲዮን ዋጋ ከአንድ መቶ በታች መሆን አይችልም። ይሄም በንግድ ሕጉ አንቀጽ ሁለት መቶ አርባ ሰባት ላይ ተገልጿል። ስለዚህ በመነሻ ካፒታላቸውም በሁለተኛ ደረጃ ይለያያሉ። ለፒኤልሲ 15000 ሲሆን ለሼር ካምፓኒ ደግሞ ሀምሳ ሺ ነው። ሶስተኛው ልዩነታቸው ደግሞ ኃላፊነቱ የተወሰነ የግል ማህበር ካፒታሉ ሙሉ ለሙሉ አስቀድሞ የተከፈለ ሲሆን አክሲዮን ማህበር ግን ሙሉ በሙሉ አስቀድሞ የሚከፈል አይደለም ነገር ግን ከተፈረሙ አክሲዮኖች ቢያንስ ሩብ ወይም አንድ አራተኛው መክፈል አለበት። የቀረው በሂደት የሚከፈል እንደሆነ በንግድ ሕጉ አንቀጽ ይቅርታ በንግድ ሕጉ ቁጥር 495 አንቀጽ አንድ ላይ ተገልጿል። ይህንንም በደንብ አስምሩበት። ምክንያቱም ካፒታላችሁን ተመሰረታችሁ ነው የኃላፊነቱ የተወሰነ የግል ማህበር ለምሳሌ ሲመሰረቱ ሙሉ ለሙሉ ካፒታሉ ተከፍሎ መሆን አለበት፣ የፒኤልሲ አመሰራረት ነገር ግን አክሲዮን ማህበር አመሰራረት ካፒታል አንድ አራተኛ ቅድሚያ ሲሰበሰብና ሲከፈል የቀረው በረጅም ጊዜ ክፍያ መሰብሰብ እንደሚችል ነው። ይሄ የሁለቱ ትልቅ ልዩነት ተብሎ በሶስተኛ ደረጃ ተይዟል። አራተኛ ደግሞ ልዩነታቸው ምንድነው? የኃላፊነቱ የተወሰነ የግል ማህበር የአክሲዮኑ ሽያጭ ለህዝብ ክፍት አይደለም፣ ለህዝብ ክፍት የሚደረግ አይደለም። ይህም በአንቀጽ 495 ሁለት ላይ ተገልጿል። ነገር ግን የአክሲዮን ማህበርን ስንመለከት ለህዝብ ክፍት ተደርጎ በይፋ የሚገለጽ ነው። ይህንን ሁለቱ ልዩነታቸው ነው። ሌላው ልዩነታቸው ኃላፊነቱ የተወሰነ የግል ማህበር ላይ አክሲዮን ማህበር ውስጥ ያለ ሰው አክሲዮኑን ለሶስተኛ ሰው ለማስተላለፍ አይችልም። ምክንያቱም በመተዳደሪያ ደንቡ ላይ አባላት ይህንን እስካልፈቀዱ ድረስ በህጉ መሰረት በነፃ ፍሪሊ ትራንስፈር ማድረግ አይችልም። ነገር ግን አክሲዮን ማህበርን ስንመለከት አክሲዮን ማስተላለፍ በተመለከተ አክሲዮን የገዛ ሰው አክሲዮኑ ለሌላ አባል ላልሆነ ለማንኛውም ሰው በቀላሉ ማስተላለፍ ይችላል። ስለዚህ አክሲዮን ማህበር ማስተላለፍ ከተፈለገ በቀላሉ የአክሲዮን ማህበርን መምረጥ ያስፈልጋል። ምን ማለት ነው? አንድ ገንዘብ ኖሮን ያንን ገንዘብ አክሲዮን ገዝተን ኢንቨስት አድርገን በጊዜ ደስ ደሞ መሸጥ የምንፈልገው አይነት ሁኔታ ካለ የአክሲዮን ማህበር ላይ ኢንቨስት ብናደርግ ይመከራል። በመጨረሻ ደግሞ ያቀረብንላችሁ ልዩነታቸው በአስተዳደራዊ አካላቸው ነው፣ ወይም ቦርዳቸውን በተመለከተ አክሲዮን ማህበራት ከሶስት እስከ አስራ ሁለት ሰው የሚይዝ የቦርድ ኦፍ ዳይሬክተር ማቋቋም ግዴታቸው ነው በግዴታነት የተቀመጠባቸው ሲሆን ነገር ግን ኃላፊነቱ የተወሰነ የግል ማህበር ውስጥ ግን ቦርድ የሚባል ነገር የለም፣ ቦርድ አይኖርም። ስለዚህ ይሄ ልዩነታቸው ነው። ሌሎችም ልዩነትና ተመሳሳይነት ቢኖራቸውም ለዛሬ በዋነኝነት እኚህን ሁለቱን ሃሳቦች አቅርበንላችኋል ና እንግዲህ እንደተረዳችሁትን ተስፋ እናደርጋለን። ጥያቄና ሀሳብ ካላችሁ ኮሜንት ላይ ጻፉልን እና እያልን በመጨረሻም ቻናላችንን ላይክ አርጉልን ሼር እና ኮሜንት እያደረጋችሁ ቻናላችን እንዲያድግ እንድታደርጉ እንድታግዙን እየጠየቅን ለዛሬው በዚህ እናበቃለን። እናመሰግናለን።